የብልጽግና አመራሮች ሀገር ጥለው ተሰደዋል። ዝርዝር መረጃ ይዘናል። ፋኖ ከባድ ማስጠንቀቂያ የሰጠበትንም መግለጫ ታዳምጡታላችሁ። የትግራይ ጦር አዲስ ጄኔራል ሹሟል። ጌታቸው ረዳም አወዛጋቢ መግለጫ ሰጥተዋል። ዝርዝሩን ትሰሙታላችሁ። የመንግስት ኃይሉ በዋና ከተማዋ እየተዋጋ ነው። በቆይታችን እንነግራችኋለን።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 ጭንቅ ውስጥ የገቡ የለጋምቦ ወረዳ አመራሮች ወረዳውን ለቀው ወደ ደሴ መሸሻቸው ታውቋል። የወረዳ አመራሮቹ የዞኑ መቀመጫ ወደሆነችው ደሴ ከተማ መሸሻቸውን ተከትሎ በወረዳው የነበሩ የሚሊሻ አድማ በተና ኃይሎች ከፍተኛ ስጋትና ድንጋጤ ውስጥ በመግባታቸው አንዳንዶች ሳንቀደም በሚል ከነሙሉ ትጥቃቸው እጃቸውን ለፋኖ እየሰጡ መሆኑ ነው የታወቀው። በተለይ ከሰሞኑ የአማራ ፋኖ በወሎ ቤተ አምሐራ በወረባቦ ወረዳ አመራሮች ላይ በወሰደው እርምጃ የወረዳዋ ዋና አስተዳዳሪ አቶ ፈንታው ከበደ የወረዳው ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊ ና የፖሊስ ጽፈት ቤት ኃላፊ ዋና ኢንስፔክተር አዲስ ዘመን ፍሳ መገደላቸው ይታወቃል ይህንን ተከትሎ የደቡብ ወሎ ዞን ስር የሚገኙ የወረዳ አመራሮች በፍርሃት ቆፈን ውስጥ እንደሚገኙ ና የሚያስተዳድሩትን ወረዳ ለቀው ወደ ደሴ ከተማ መግባታቸው ተረጋግጧል የአማራ ፋኖ በሸዋ ናደው ክፍለ ጦር ከመንግስት ጋር እያደረገ ያለውን ትግል አጠናክሮ መቀጠሉን ገልጿል ክፍለ ጦሩ በሰጠው መግለጫ የ የአማራ ህዝብ በፖለቲካዊ፣ በኢኮኖሚያዊ፣ በማህበራዊና ሌሎቹም እሴቶቹን በብልጽግና ስርዓትና መሰሎቹ የተነጠቀ ህዝብ መሆኑን አስታውቋል። እዚህም ከአማራ ህዝብ አብራክ የወጣው የአማራ ፋኖ ነው በአራቱም ማዕዘን ወደ ህልውና ትግል እንደገባና ወደ ህልውና ትግል የገባውም የአማራ ፋኖ የህዝቡን እሴቶቹን ለማቆየት የአማራን ህዝብ ህልውና ለማስጠበቅ መሆኑን ገልጿል። እስካሁንም በርካታ ተጋድሎችን በማድረግ የመንግስትን ፖለቲካዊና ወታደራዊ ማ ቅር በማፍረስ ስርዓቱን ሁሉ ነገሩን በማዳከም ላይ ነው ብለዋል። ስለሆነም ስርዓቱ እድሜውን ለማራዘም በሚያደርገው ዘመቻ የበጀት እጥረት ሲገጥመው የከተማ መሬቶችን በሊዝ ጨረታ በማጫረት ሀብት መሰብሰብ፣ ፋይናንስን ማጠናከርና ለስርዓቱ ከፍተኛ ወታደራዊና ፖለቲካዊ አመራሮች፣ ሚሊሻ፣ ፖሊስ፣ መከላከያ ሰራዊት፣ አድማ መታኝና ለመሳሰሉት በሁሉም ከተሞች ቦታ መደለያ መስጠትና የተለያዩ እንቅስቃሴዎችን እያደረገ መሆኑን ክፍለጦሩ መረጃ ደርሶታል ያለው ስለሆነም የአማራ ፋኖ በሸዋ ናደው ክፍለ ጦር በሚንቀሳቀስባቸው ማለትም ለመራቤቴ፣ ሞረትና ጅሩ፣ እንሳሩ አካባቢዎች መልእክት አስተላልፏል። በሚወጣው የትኛው የመሬት ሊዝ ጨረታ ላይ ማንኛውም ህብረተሰብ መሳተፍ አይችልም። የተሳተፈም ሆነ ተጫርቶ ቦታው የደረሰው እንዲሁም ጨረታውን በሚያስፈጽሙ አካላት ላይ በየትኛውም ጊዜ ክፍለ ጦሩ አስፈላጊውን እርምጃ ይወስዳል ብሏል። የከተማ ቦታ በህገወጥ መንገድ ከተሰጡ የሲቪል ካሬዎች የሚሊሻና የፖሊስ አባል አባላት የአድማ ብተና አባላት፣ የመከላከያ አባላት እና መሰል አባላት ላይ የከተማ ቦታ ግዢ ፈጽሞ የተገኘ የትኛውም ግለሰብ የሚሆን ድርጅት የአማራን ህዝብ ሞት ለማፋጠን አስተዋጽኦ ያበረከተ የእኩይ ተግባሩ ተሳታፊ ስለሆነ አስፈላጊውን አስተዳደራዊም ሆነ ወታደራዊ እርምጃ እንደሚወስድም ገልጿል። ከመስከረም ወር 2016 ዓመተ ምህረት ጀምሮ በየትኛውም ከተሞች ለመንግስት ኃይሎችና እና በዘመድ አዝማር ተለዋጭ ስሞች ተሰጥተው የጸደቁም ሆነ በሂደት ላይ ያሉ ከተማ ቦታዎች ምንም አይነት ተቀባይነት እንደማይኖራቸውና ለዚህ እኩይ ድርጊት ተባባሪ የሆኑ የከተማ አስተዳደሮች፣ የወረዳ አስተዳደሮች መሪ፣ ማዘጋጃ ቤቶች፣ የቤቶችና የመሰረተ ልማት ጽፈት ቤቶች፣ አደራጅ ማኅበራትም ሆነ ሌሎች የሚመለከታቸው ተቋማት ካድሬዎችም ሆነ ፈጻሚ ባለሙያዎች ላይ ክፍለ ጦሩ የማያዳግም እርምጃ ይወስዳል ብሏል። የአማራ ፋኖ አንድነት በጎንደር የሜጀር ጀኔራል ውባንት አባተ አንደኛ ኮርጉና ክፍለ ጦርም ወቅታዊ ጉዳዮችን አስመልክቶ መግለጫ ሰጥቷል። በመግለጫውም የመንግስት የጸጥታ ኃይሎች በተቆጣጠራቸው አካባቢዎች የንጹሐን ሀብትና ንብረት መዘረፉን ገልጿል። የፋኖ ሚስቶችን ከመንግስት የስራ ገበታ ማገድ፣ ከደሞዝ የግል ቤት ማባረር እንዲሁም የተፈጥሮ ማዳበሪያ አንድ ኩንታል 120 ብር እየተቸበቸበ የድሮንና የቅንቡላ መግዣ ተደርጓል ብሏል። አንድ ቤት በኋላ አካባቢ ደግሞ የስልሳ አርሶ አደሮችን የግል ትጥቅ በመንግስት ኃይሎች መወሰዱን ክፍለ ጦሩ ገልጿል። መሰጣታቸውን ያሳወቁ ግለሰቦች ደግሞ 120 ሺህ ብር እንዲከፍሉ ወይም ወደ ስልጠና ገብተው ሚሊሻ እንዲሆኑ አማራጭ እንደተሰጣቸው ተገልጿል። የመንግስት ኃይሎች አንዳቤት አጠቃላይ ሁለተኛ ደረጃ ትምህርት ቤት የሚሊሻ ማሰልጠኛ አድርገውታል ሲልም ከሷል። የ80 ዓመት አዛውንቶችን ሳይቀር ሚሊሻ እንዲሰነጥኑ እየተገደዱ ነው ተብሏል። መጋቢት 9 ቀን 2017 ዓ ም ደቡብ ጎንደር የሚገኙ አገልግሎት ሰጪ ተቋማት በርካታ የአልባሳት መሸጫ መደብሮች፣ አንዳንድ ልብስ ስፌቶች፣ የግል ክሊኒኮች፣ የግል መድኃኒት ቤቶች፣ ሞተር ሳይክሎች፣ የኤሌክትሮኒክስ ጥገናና ሽያጭ ሱቆች፣ አብዛኞቹ ጫማ ቤቶችና ውስን የሸቀጣሸቀጥ ሱቆች ለመንግስታዊ ኃይሎች መዘረፋቸውንና መውደማቸውን ክፍለ ጦሩ አሳውቋል። ከአሁን በፊትም በስማዳ በአንዳ ቤት በጋሳኝ ሸንበቆች እስቴ መካነ ኢየሱስ ከተማ ልጫ ሀውዘት ሚካኤል ጥናፋ ቆማ ጃራ ገዶ ሙቀጭ ጋሳይ ገበርገይ አካባቢዎች በመንቀሳቀስ ዘረፋ መፈጸሙን ገልጿል። አብይ አህመድና ብርሃኑ ጁላ በአማራ ህዝብ ላይ ያሰማሩት የታጠቀ ኃይል ሀገሪቱ ለብዙ ዓመታት የገነባችው ቢሆንም የተቋቋመለት ዓላማ ወጥቶ የፖለቲከኞችን የፍላጎት ዱላ በመሆኑ የተነሳ ተገቢውን ቅጣት እንዳገኘ ይነገራል። ገዳይ ሆነው ሲመጡበት ሟች ላለመሆን የቆረጠው አማራ እስከ አፍንጫው ታጥቆ የወረረውን ጦር በየግዛቱ እየገረፈ ቀብሮታል። ወታደራዊ ድሉ የወደፊቱን የአማራ ሁለንተናዊ ሁኔታ የሚወስን ብቻ ሳይሆን የህዝቡን ያልተሰ በረጀግንነት በተግባር ገልጦ ያሳየ ሆኗል። በድል አድራጊነት የቀጠለውና ከህልውና ትግል ተነስቶ ሌሎች እድሎችን እየፈጠረ ያለው ፍልሚያ የአሸናፊነት ማህተሙ በደማቅ ያረፈው የውጊያ ትግሉ ላይ ነው። ህዝብ ያሸንፋል የሚለው አባባል እውነቱ የታየው በአማራ ህዝብና በብልጽግና ፋሽስታዊ አገዛዝ መካከል እየተደረገ ባለው ጦርነት ነው። ለንጹሐን ዜጎች የማይራሩት አብይ አህመድን አይነት አምባገነኖች በወታደራዊ ጉልበታቸው ለጊዜው የሚያደርጉት ጭፍጨፋ ህዝብን እንደ ህዝብ አሸንፎ የዙፋናቸው ዋስትና መሆን እንደማይችል የታየበትም ነው። የብልጽግናው አገዛዝ የደረሰበት ወታደራዊ ሽንፈት የስርዓቱ ውድቀት ዋነኛ መታጠፊያ ተደርጎ ይወሰዳል። የመንግስትነት ቅቡልነቱን ወደ ምንምነት ያወረደውም በዚህ ዘርፍ የደረሰበት መራራ ሽንፈት ነው። ድሮንና ጀት፣ ታንክና ሞርተር በየአይነቱ ቢደረድር እምቢያለን ህዝብ አሸንፎ ድል ማስመዝገብ አልቻለም። ያለውን ኃይል እየጨረሰ እየተካለ መዋጋት ቢሞክርም ነፍጠኛው ህዝብን ማንበ ከቀርቶ መገዳደር አልቻለም። ከኦሮሚያ ከደቡብ እናቶች ጉያ እየነጠቀ ያለ ወታደራዊ ስልጠና ጦር ሜዳ ላይ የሚያሰልፋቸው ሕፃናት የስርዓቱን ገመና ገልጠው አሳይተዋል። አማራ እንደ ህዝብ ሊያጠፋው የወረረው ጠላት አንበርክኮታል። ሁሉም ግዛቶች ለዘራፊውና ወንበዴው የብልጽግና ታጣቂ ቤርሙዳ ሆነው ከርመዋል። የአማራው ፋኖ ሲያሻው በራሱ ቅድ ጥቃት እየከፈተ ሲፈልግ በስልት እየተከላከለ አንድ የበሽምቅ ሌላ ጊዜ ዜ በፊት ለፊት እየገጠመ አይቀጡ ቅጣት ቀጥቶታል። የጎጃም ምድር በደጋማዎቹ የቋሪት፣ የዳሞት የስናንና የቢቡኝ ተራሮች እየገረፈ አስከሬን አድርጎታል። ቆላማ ያቸፈርና የሚጫ ሜዳ የብልጽግና ጦር መቀበሪያ ሆኗል የጎንደር ገጠራማው የጋይንት፣ የአለፋ የደንቢያ የበለሳና የዳባት ምድር ወራሪው ኃይል እንደ ቅጠል የረገፈበት ነው ራያና ቆቦ የጁና ቦረና ላስታና ምድረገኝ መርሳ ባጌትዬ መላው ቤት አማራ የብርሃኑ ጁላው ዘር አጥፊ መንጋ እየተቆረጠ ተጥሎበታል በምንጃርና ደራ የኦህዴዱ ብልጽግና የማስፋፋት ቅዠት መክኗል በመንዝና ሞላሌ በ በመራ ቤቴና አጣዬ እምቢተኛው የሸዋው አማራ የአገዛዙን የሪፐብሊካን ኃይል እያጋደመ ከምሮታል። ሀብቱን ከመንደር ሌባ የሚጠብቅበትን ኋላቀር መሳሪያ ሳይቀር በፖለቲካዊ ፍረጃና ከንቱ ስጋት እየተነጠቀ የኖረው አማራ ዛሬ በጉልበቱ ከጠላቱ እየማረከ ከነፍስ ወከፍ እስከ ቡድን መሳሪያ ታጥቋል። በእምቢተኝነት የተነሳ ቀን ከፊቱ የሚቆም ጠላት እንደሌለው በአፈ ሙዞ አስመስክሯል። ወታደራዊ ድሉ አማራ የሚኮራ በትና እና የሚመካበት የሚያድነውና የሚጠብቀው የሚያምነውና የሚታመን ተቋማዊ የታጠቀ ኃይል ፈጥሮለታል። መለዮ ለባሹ ዘራፊ ጦር ያበጠ ትዕቢቱ ተንፍሶ በፍርሃትና በሐፍረት እንዲሸማቀቅ ተደርጓል። እንደ ሀገር እንዲህ ያሉ ወታደራዊ መሪዎችና አባባሎች ያሉት ጦር መሆኑ በሐፍረት የሚያሸማቀቅ ነው። ከጎረቤት ሀገራት ጋር ሳይቀር የጦር ነጋሪት ሲጎስም የሚያድረው አገዛዝ ለዳር ድንበርና ለሉዓላዊነት ቀርቶ ለመንደር የሚበቃ ኃይል የሌለው መሆኑ ያሳፍራል። አማራ ግዙፉን ብልጽግና ጉልበት ሰብሮታል። ይህ ወታደራዊ ድል በሌሎች ድሎች መታጀብ ይኖርበታል። የሚደረገው የነፍጥ ትግል ፍትሐዊ የሲቪል አስተዳደር በመገንባት የሚጠናቀቅ በመሆኑ ሁሉም ጎን ለጎን እንዲሄዱ ማድረግም ተገቢ ነው ተብሏል። እስካሁን ማህተሙ በእጄ ነው፣ የጊዜያዊ አስተዳደሩ ፕሬዝዳንት እኔው ነኝ ያሉ አቶ ጌታቸው ረዳ፣ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ እስካሁን ድረስ በጊዜያዊ አስተዳደሩ ፕሬዝዳንትነት ላይ የተደረገ ለውጥ እንደሌለ ገለጹ። ይህን የገለጹት ከአዲስ አበባ ሆነው ርዕዮት የተሰኘ የማህበራዊ ሚዲያ ፕሮግራም ጋር ባደረጉት ቃለ ምልልስ ነው። ማህተምም አላስረከብኩም ያሉት አቶ ጌታቸው ምናልባት የሚደረግ ለውጥ ወይም የሚደረግ ሽግግር ካለ ይፋ እስካውቀው ድረስ የጊዜያዊ አስተዳደሩ ፕሬዝዳንት እንደሆንኩን የማውቀው ብለዋል። ጉዳዩ ይህን ያህል ሊያጨቃጭቅ የሚገባው አልነበረም፣ ግን እስካሁን ማህተሙ በእጄ ላይ ነው ያለው ሲሉ ተናግረዋል። ከሰሞኑ በማህበራዊ ሚዲያ ላይ የፌዴራል መንግስት አቶ ጌታቸው ረዳን አንስቶ ሌተናል ጄኔራል ታደሰ ወረደን ፕሬዝዳንት ለማድረግ ስምምነት ላይ ደርሷል የሚል መረጃ ሲሰራጭ ነበር። በዚህ ጉዳይ ላይ ቃላቸውን የሰጡት አቶ ጌታቸው እኔ የማውቀው ምንም የተደረሰበት ስምምነት የለም፣ ብለዋል። ጊዜያዊ አስተዳደሩ ሁለት ዓመት ሞልቶታል። እንዳለመታደል ሆኖ የተቋቋመበትን ዓላማ ፈጽሞ በምርጫ ለሚመረጥ መንግስት የሚያስረክብበት ጊዜ ነበር ያሉት ፕሬዝዳንቱ በተቋቋመበት ደንብ መሰረት ሌላ ተጨማሪ ስድስት ወር በፌዴራል መንግስት ካቢኔ መራዘም ይኖርበታል ብለዋል። ባለፈው ሳምንት ወደ አዲስ አበባ የመጡት አቶ ጌታቸው በቀጥታ ከዚህ ጉዳይ ጋር ባይሆንም አጠቃላይ ከጊዜያዊ አስተዳደሩ ስራዎች ጋር በተያያዘ ስለ ማራዘምም ጭምር ጠቅላይ ሚኒስ ሚኒስትር አብይ አህመድም ጥያቄዎች ስለነበራቸው ተገናኝተው አጭር ውይይት ማድረጋቸውን ጠቁመዋል። ከጠቅላይ ሚኒስትሩ ጋር ውይይት ያደረግኩት ብቻዬን ነው። ባደረግነው ውይይት የሁለት ዓመት ስድስት ወርም እስከ ምርጫ ሊሆንም ይችላል፣ አላውቅም። የፌዴራል መንግስት አዋጅ ላይ የሚመሰረት ነው የሚሆነው። መራዘም እንደሚኖርበት ጊዜያዊ አስተዳደሩ ቀጣይነት እንዲኖረው ፈቃደኝነት እንዳለ የሁለት ዓመት ጉዞውን በዝርዝር አይቶ ቀጣይ አቅጣጫዎችን በሚመለከት ለውጥ ያስፈልግ እንደሆነ ለውጥ የሚያደርግበት በአንድም ወይም በሌላ መንገድ የትግራይ ጊዜያዊ አስተዳደር ያልሰራቸውን ስራዎች ማጠናቀቅ የሚችልበት ተጨማሪ ዕድሜ በሚያገኝበት ጉዳይ ላይ እኔ ባለሁበት እንደሚመክር ነው የማውቀው ሲሉ ተደምጠዋል። ከዛ በኋላ ጠቅላይ ሚኒስትሩ የቲፒኤልኤፍ ጉባኤ አድርግ ያለው የሚለውን ወኪል ወገን እንዳገኙ አውቃለሁ። ባገኙበትም ወቅት ተመሳሳይ መልእክት እንዳስተላለፉ ነው የሚገባኝ ብለዋል። ከዚህ ውጭ እገሌ ይሁን እገሌ አይሁን በሚል ጉዳይ ላይ እስካሁን በበኩል የሰማሁት ነገር የለም። ይህ ሂደት በድብቅ የሚደረግ ስላልሆነ እንደሚወራው እገሌ እገሌ የሚባል ነገር ካለ ያው በይፋ እስከምሰማው እጠብቃለሁ ሲሉ ገልጸዋል። እንዲህ ያለው ነገር ርዕስ ሊሆንም የማይገባው ነበር። እገሌ ሆኖ እገሌ ተሹሟል ከተባለ ይሾማል ማለት ነው። እኔ እስካሁን ከጠቅላይ ሚኒስትሩ ጋር ያደረግኩት አጭር ውይይት ከዚህ ጋር የተያያዘ ነው። የማራዘም ጉዳይ የህግ ስርዓት ያስፈልገዋል። እስከዛው የጊዜያዊ አስተዳደሩ

ብርጋዴር ጀነራል ተክላይ አሸብር የትግራይ ጦር ዋና አዛዥ በመሆን ተሾመ። በትክክለኛ የመታወቂያ ስሙ ተክላይ አሸብር ሲሆን በተለምዶ ወዲ አሸብር እየተባለ ይጠራል። የቀድሞ ብርጋዴር ጀነራል በተለይ በሰራዊቱ የሚታወቀው በጀግንነቱ አሊያም በጥሩ አዋጊነቱ ሳይሆን በኢትዮ ኤርትራ ጦርነት ወቅት የተሳሳተ አመራር በመስጠት ሀያኛ ሜካናይዝድ ክፍለ ጦርን ሙሉ ለሙሉ በሚባል ደረጃ ያስደመሰሰ በዚህም በወታደራዊ ፍርድ ቤት የሞት ፍርድ ሊፈረድበት ሲል ሲል ህይወቱ በአንድ ድንገተኛ አጋጣሚ በሌላ ጊዜ ይመለስበታለው በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ቀጭን ትዕዛዝ የተረፈ ሰው ነው። የሰው ባስጨረሳቸው አባላት አዘን ቂም በቋጠሩና ከእልቂቱ በተረፉ አባላት የመግደል ሙከራ ተደርጎበት የነበረ ሲሆን ከዛን ጊዜ ጀምሮ በስጋት የኖረ ከቢሮ ወደ መኪና ተአምር ቢፈጠር ካላጃቢ የማይንቀሳቀስ ድንገት በኮሪደር ላይ ስታገኘው በጥርጣሬ ወደ ኋላ የሚመለስ አካባቢውን የማያምን ድንጉጥ ነበር። ለሰቡ አዲስ አበባ ከተማ ጃን ሜዳ በሚገኘው በውጊያ ምህንድስና ዋና መምሪያ የጀነራል በወቅቱ ሌተናል ጀነራል ባጫ ደበሌ ምክትል በመሆን ተመድቦ በጡረታ እስከተሰናበተበት ጊዜ ድረስ በትንሹ ለሶስት ዓመት ያህል አንድ ላይ የሰራን በመሆኑ በደንብ ጠንቅቄ የማወቅ እድሉ ነበረኝ። ይህ ሰው በለውጡ አኩርፎ መቀለ ከመሸገ በኋላ በሰሜን እዝ ላይ በተደረገው ጭፍጨፋ ዋና ተሳታፊና አስተባባሪ የነበረ ሲሆን ዛሬ ላይ ደግሞ የትግራይ ጦር ዋና አዛዥ ሆኖ

የሱዳን ጦር በማዕከላዊ ካርቱም የሚያደርገውን ግስጋሴ እንደቀጠለ አስታወቀ። የሱዳን ጦር ኃይል በብረት ለበስ ተሽከርካሪዎች በመታገዝ ፈጥኖ ደራሽ ኃይሉን በማዕከላዊ ካርቱም ከሚገኙ ቁልፍ አካባቢዎች አስወጥቷል ሲሉ የጦሩ ቃል አቀባይ ናቢል አብደላህ ገልጸዋል። ነፃ ከወጡት ተቋማት መካከል የአልማን ሽያ ድልድይ፣ የናይል ማማዎች፣ የመኖሪያና የንግድ ማማዎችና በማዕከላዊ ካርቱም የሚገኘው ትልቁ የሸዋርኒ አውቶቡስ ጣቢያ ይገኙበታል